አንዳንድ ነገሮች በሙስሊም በመሆን አንዳንድ ቁም ነገር ስታይ በቃ በተግባር ስትታዩ ደስ የሚል ላይክ የሚያስደርጋችሁና ሼር የሚያስደርጋችሁ ብቻ እናንተ እኛ ሳንል ቤተሰብ ያልሆናችሁ ራሱ ተቀላቀሉ። አዲስ ነገር ሲሙ እኛም ጨዋታም ሁሉም ነገርም እናንተ ያስደስታል፣ ልባችሁ ያረካል የሚል ነገር ይዘን እንመጣለን። እንደገባችሁ ላይክ ብቻ አድርጎ እስኪ ቪዲዮ በት ነው ዓለምን ያስገረመው ቪዲዮ ስብሃን አላህ። ዓለምን ያስገረመው ቪዲዮ ነው። ላይክ ስራ አርጋችሁን አይከፍለንም፣ ላኪን በቃ ሰው ላይ እንደወርጣ ይጠቅማል። ና ላይክ ላይክ፣ ወላሂ ወላሂ ብዬ ነው የምለው። ይሄ ዛሬ የምነግራችሁ ነገር አረብም አጀብም ያስደነቀው ቪዲዮ ነው የዘንድሮ ሀጅ በተመለከተ ቁም ነገር የታይበት ነገር ነው። እስከ መጨረሻ ጆሮችሁ ወደኛ ያርጉና ስሙ። እንደሰማችሁ ደግሞ እናንተ ጋር እንዳይቀር ይሄ ቪዲዮ እናንተን በትኑና ያልሰሙ እንዲሰሙ አደርጉ እንላችኋለን። ቤተሰቦቻችን እንወዳችኋለን። ለአላ ብለን እንሻአላ የዛሬ ቪዲዮ ምንድነው? እንደዚህ ወደ መማል ያስገባችሁ ማለታችሁም አይቀርም አብሽሩ በሰብር ብቻ ጠብቁ። ትግስት ማድረግ በጣም አሪፍ ነው። ትግስት እንሻላ ለሁሉም ነገር አሪፍ ነው። እናንተም ትግስት አርጉና ጠብቁን። እስኪ ትንሽ ቤተሰብ ቪዲዮ ሳን ለቅላችሁ መደወል ጀምራችኋል። ችግር የለም እሺ። ቀጥ ወደ ሀሳብክ እኔ ለእናንተ አካፍላለሁ ሀሳቡ ብዬ ስመጣ ተደውልልን ስለዚህ እሱም መመለስም ግዴታ ስለሆነ ጨርሽ መጣው ማለት ነው። ማሻ አላህ ተባረከላ፣ ምንድ ነው ማለታቸው አይቀርም። ይሄ እዚህ ላይ የምታዩበት ሰው ፎቶ ወይም ፒክቸራችን ላይ የምታዩበት በጣም የተገረሙበት ሰው ነው። ዓለምን ያስገረመው እኛን ሳይሆን ያስገረመው ዓለምን ያስገረመው ቲክቶክ ለማትጠቀሙት ቤተሰቦቻችን፣ እስቲ ይሄ ነገር ኢስላም ጉድ ተመልከቱ ብለን ያመጣ ነው። ሚዲያ እንዳለ የሱ ብቻ ነው። በምን በቻሉበት ቋንቋ እያስተላለፉ ነው። ሱብሃንላ ይሄ ሰውዬ ከአላ ዘንድ ምን አለ እስከ ሚባል ደርስ ራሱ ደርሷል። ምንድነው ቅሳው ምንድነው እንደዚህ እናንተ ያደረጋችሁ ወደ እኛ ማቅረብ ያስነሳሳችሁ ማለት ስለማይቀር ይሄ ሰውዬ የምታዩ ፒክቸራችን ላይ ማሻ አላ ተባረከላ እንደ ማንኛውም ሰው ሐጅ ለማድረግ ሐጅ ለማድረግ ታውቃላችሁ አይደለም? እኛ ሁን ወይም ሳውዲ አረቢያ ያለ ሰው ነው። አላይ ወፍቆን ሳውዲ አረቢያ አቅማችን በማይችልበት መተን የሐጅ ነገር እና የሁሙራ ነገር ቀላል ይመስልናል። እዚያ አገር ስላለን ማለት ቀላል ሆኖ የሚታየን አዎ። ግን ከአገራችን ወይም ከአገራቸው የሚመጡ ሰዎች የሐጅ ነገር ልባችሁ ውስጥ ሳይገባ ሲገባ እንደውም ሞት ሲመጣ ራሱ ወደ ዓላ የማይመለሱ ሰዎች ናቸው ታውቃላችሁ? ይሄ ፒክቸራችን ላይ የሚታዩ ሰዎች ሰውየው ማለት ነው። ሱብሃነላ ሀጅ ለማድረግ ወደ የተደ ሁሉም ነገር ጨራርሶ ወደ ሪፖርት ለመብራር ይመጣል። ለመብራር ሲመጣ ሁሉም ሰው ጭኖ ይሄ ሰውዬ ብቻ ይቀራል። ምን ይላሉ ያንተ ፓስፖርት ላይ ችግር አለ፣ ኢንሻአላህ በቀጣይ አመት ሀጅ ታደርጋለ። ዘንድሮ ላንተ ሀጅ ማድረግ አይፈቀድም የንተ ፓስፖርት ችግር ስላለ እንደዚህ እንደዚህ ነገር አንዳንድ ነገሮች ታውቃላችሁ አይደለም? የማይሞላበት በስተት የሚሞላበት አለ። እሱ ካልተስተካከለ ሀጅ መሄድ አትችልም አሉ። ሱብሃንአላህ፣ መለሱት ማለት ነው። መለሱት በቃ ይዛ አውሮፕላን ሁሉም ሰው ጭኖ ይሄዳል። ሰውየው እዛ ሪፖርት ውስጥ ቀረ። ሲቀረው ሰውዬ ምን ይላል? እንሻአላህ እኔ ዘንድሮ ሀጅ አልቀርም፣ ካይ ሪፖርትም አልወጣም፣ ወደ ቤት ተመልሽ አልገባም፣ ሀጅ ለማድረግ ነው የመጣሁት ብሎ ሀጅ ለማድረግ ብሎ ስለመጣ አልሄድም። ከዚያ ሊነቀሳቀስ ማለት ነው አውሮፕላኑ ሰው እንዳለ ጭኖ ከሄደበት በኋላ ወይም ከሃያ ደቂቃ ከአንድ ከግማሽ ሰዓት እንደዚህ ከሄደበት በኋላ ምን ይላል? አውሮፕላኑ የቴክኒክ ችግር ገጥሞናል ብለው ወደ ሪፖርቱ ይመለሳል። ሰዎቹ ሳይወስዳቸው ሰዎቹ ሳይወስዳቸው ወደ ሪፖርቱ ሳይወስዳቸው ሰውየው ቀጥ ቀጥ ካለፈ ይደስልኝ ሰውዬው ደግሞ ትንሽ ልጅ ከእንቅልፍ ሰውዬው ደግሞ የት ነው አገሩ ካላችሁ፣ ሊቢያ ነው። ሰውዬው አሁን ተመልሶ አውሮፕላኑ ወደ ሪፖርቱ ሲመለስ፣ አሁንም ሰውዬ እዛው ነው ያለው። አሁንም የቴክኒክ ችግሩን አስተካክለው ተመልሶ ሰውዬውንም እዛ ትቶ አውሮፕላኑ አሁንም ጉዞ ይቀጥላል። አሁንም ጉዞ ቀጥለው ትንሽ ለትንሽ ሰዓታት ሲሄድ አሁንም የቴክኒክ ችግር ይገጥማል። አያችሁ አሁንም ተመልሶ ይመጣል። አውሮፕላኑ ተመልሶ መጥቶ አሁንም የቴክኒክ ችግሩን አሁንም አስተካክለው ሰውዬ ለሁለተኛ ጊዜ ትቶ አሁንም ይበራል። ሁለተኛ ይበራል። ሁለተኛ ነው፣ አንደኛ ትቶ ሄደ፣ ሁለተኛም አሁንም መጥተው አስተካክለው ሶስተኛ ሊበር ነው። አዎ ይህ ሰውየውንም ሁለተኛ ትቶ ይሄዳል። እሺ ሰውየም እዛው ነው። አሁንም ሱብሃናላህ ቦታ ነው እንጂ ቤት አልመለስም፣ አለበቃ አሁንም ተመልሶ ይመጣል አውሮፕላኑ። ሱብሃናላህ እዛ ቦታ ሲመጣ ሰውየው እዛ ነው። ምን ይላል ሹፌሩ? እዛ ራሱ ያሉ ሰዎቹ ይሄ ሰውዬው ትቴን አንሄድም ከአላ ምን እንዳለ ያናቅም አለ ዘንድ ይሄ ሰውየው ጭነን ወደ ሀጅ ጉዞ መጓዝ አለብን ብለው ሰውዬ ይዞት ይሄዳሉ። ሱብሀን አላህ። አሁን አለም ያስገረመ ማለት ነው። ሰውዬ ለሶስተኛ ሶስተኛ ላይ ይዞ ሲሄዱ በሰላም ተጓዝቶ በሰላም የሐጅ ጉዞ ጨርሶ አሁን ሐጅ መጥቶ ሁሉም ሰው እየተቀባበለበት ይገኛል። ውነይ ሰውይሄ ሰውዬው ለመጀመሪያም ሀጁ በልቡ ስለሆነ ከአላህ ዘንድ ምን አለ? ይሄ ሰውየው ከአላህ ዘንድ ምን ነገር ትስስር ያለው ነገር ምንድን ነው? አሁን ሰው ማወቅ የፈለገው ምንድን ነው? በፊት ምንድን ነው ስራው ይሄ ደግሞ ሀጁ ለማድረግ ደግሞ አስነሳስቶ ያመጣ ምንድን ነው? ቀጥለው ደግሞ አውሮፕላኑ ትቶ ሄዶ ፓስፖርቱ ችግር አለበት ተብለው አልሄድም ብለው፣ በስተ መጨረሻ የአላ የተፈቀደበት ጊዜ ሲደርስ ይዞ ወደ ሀጁ ሲያመጣ አያችሁ። እናንተ በልባችሁ ሀጅ ያደርጋለሁ ብላችሁ ከመጣችሁ አለ ሁሉም ነገር እንደሚሳካላት ከልብ እንየማድርግ ከልብ ነው። በቃ ነው ነው። ሀጁም ደግሞ አንዳንድ አላህ ምልክት ሰውም ሊያሳይ ይችላል። ሰው ዝም ብለው አይደለም። ይሄ ሰው የሚቀባበለው ኢንሻአላ ሀጁ ማቅቡል፣ የዘንድሮ ሀጁም ሰላም መሆን ኢንሻአላ። በሱ ሰበብ ራሱ ብዙ ሰው እንደልዳነ፣ አሁን የቴክኒክ ችግር አውሮፕላን ገጠሚ ማለት ወይም ስድስት መቶ ሰው ጭኖ ይሄዳል ወይም እነዚህ ሰዎች እዚያ ቢደርሱ ወይም አንድ ችግር ሊያጋጥሙ ስለ በሱ ሰበብ በአንድ ሰበብ በአንድ ሰው ምክንያት ብዙ ሰውም እንደ ሊዳንም ሊቆጥር ይችላል ማለት ይችላል። ይችላል አልኩ እንጂ ሆኔ አላልኩ። ምክንያቱ ሊሆን ይችላል። ለዚህ በቃ ሰው ሱብሃንላ። በዚህ ቪዲዮ ሁሉም ሰው እየንጫጭበት ይገኛል። ላኢላሀ ኢለላ አላይ ጥሩ ነገር ያጋጥመን፣ እናንተም ያጋጥማችሁ። በጣም ሱብሃን አላህ እየተቀባበሉ ነው ያሉት። ወላሂ ማሻአላህ ተባረከላህ። አንድ ነገር መስራት ስትፈልጉ ንያችሁ እስከ መጨረሻ መሆን አለበት ለማለት ፈልጊ ነው። እንሻላች ቪዲዮ ለሁሉም አለም አደርሱ። አሰላሙ አለይኩም ወረህመቱላህ ወበረካቱ